የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። አዲስ አይነት የኮንዶሚኒየም የቤት ልማት ፕሮግራም ይፋ ተደረገ። መንግሥት ከጤና ባለሙያዎች ጋር እንዲደራደር ተጠየቀ። የዝንጀሮ ፈንጣጣ ወረርሽኝ በኢትዮጵያ ውስጥ መከሰቱ ተገለጸ። በሕዝብ ትራንስፖርት ላይ የሚደረገው ፆታዊ ትንኮሳ አሳሳቢ መሆኑ ተገለጸ። የእያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን ከ575 ዶላር በላይ መድረሱ ተነገረም።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 ቻናላችንን ላይክ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የዝንጀሮ ፈንጣጣ ወረርሽኝ በኢትዮጵያ ውስጥ መከሰቱ ተገለጸ። ጤና ሚኒስቴር እና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ኤምፖክስን አስመልክተው የጋራ መግለጫ ሰጥተዋል። በዚህም ኢንስቲትዩቱ በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በሕመሙ መያዛቸው ከተጠረጠሩ ታማሚዎች በወሰደው ናሙና በኤምፖክስ ቫይረስ የተያዘ ሰው ማግኘቱን እንዳረጋገጠ ይፋ ተደርጓል። ቫይረሱ እንደተገኘበት የተረጋገጠው የ21 ቀን ዕድሜ ያለው ህፃን ልጅ ሲሆን እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ ተችሏል። የህፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑ መታወቁና የሄደባቸውን አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ስራ እንደተጀመረ ይፋ ተደርጓል። ታማሚው ህፃንና እናቱ አስቀድሞ በተዘጋጀው የለይቶ ማከሚያ ተገቢው የሕክምና ክትትል እየተደረገላቸው ሲሆን እስካሁን ባለው ሁኔታ የከፋ ና እክል አልገጠማቸውም ነው የተባለው። መንግስት ከጤና ባለሙያዎች ጋር እንዲደራደር ተጠየቀም። አምነስቲ ኢንተርናሽናል የኢትዮጵያ ባለስልጣናት አድማ እያደረጉ ካሉ የጤና ባለሙያዎች ጋር በአስቸኳይ ድርድር እንዲጀምሩና የታሰሩትን ሰዎች ያለምንም ቅድመ ሁኔታ እንዲፈቱ አሳሰበም። የስራ ማቆም አድማው በመላ ሀገሪቱ የታካሚዎችን የጤና አገልግሎት የማግኘት መብት በእጅጉ ገድቧል ሲል አስጠንቅቋል። የሰብአዊ መብት ተሟጋቹ ቡድን ግንቦት 15 ባወጣው መግለጫም ለሁለተኛ ሳምንት እየተካሄደ ያለው አድማ እጅግ አስፈላጊ የሆኑ የጤና አገልግሎቶችን ለማቅረብ ከፍተኛ መስተጓጉል ፈጥሯል ብሏል። የአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጠና ዳይሬክተር ቲጌሪ ቻጉታ መንግስት ቀውሱም የበለጠ ማራዘም የለበትም ሲሉ ገልጸው መንግስትም ሆነ የጤና ባለሙያዎች ይህንን አለመግባባት ለመፍታት በጋራና ገንቢ በሆነ ድርድር ላይ መሳተፍ እንዳለባቸው አጽኖ ሰጥተዋል። በተጨማሪም አምነስቲ በሀኪሞቹ ላይ የሚደርሰውን መንገላታትና ማስፈራራት እንዲቆም ጥሪ ያቀረበ ሲሆን ከስራ ማቆም አድማው ጋር በተያያዘ የታሰሩ የጤና ሰራተኞች በሙሉ ያለምንም ቅድመ ሁኔታ እንዲፈቱ በድጋሚ ጠይቋል። አክለውም፣ ባለስልጣናቱ ያልተፈቱ ጉዳዮችን ለመፍታትና የጤና አገልግሎቶችን እንደገና ለማስጀመር በማሰብ አስቸኳይ ወደ ድርድር ጠረጴዛ መምጣት አለባቸው ብለዋል። የአምነስቲ የስራ ማቆም አድማ ግንቦት አራት ከጀመረ ወዲህ በመላ ሀገሪቱ የታሰሩ የህክምና ሰራተኞች 212 መድረሱን የሚገልጽ ዝርዝር እንደተቀበለም ተገልጿል። በድርጅቱ ቃለመጠይቅ የተደረገባቸው የቤተሰብ አባላትና ጠበቆች የህክምና ባለሙያዎቹ የታሰሩበት ምክንያት ሳይነገራቸው መያዛቸውን ተናግረዋል። ግለሰቦቹ ፖሊስ የፍርድ ቤት ትዕዛዝ ሳያቅርብ የጦር መሳሪያና ፈንጂ ፍለጋ ፍተሻ ማድረጉን እና የኤሌክትሮኒክስ መሳሪያዎች ብቻ እንደተያዙ ተናግረዋል። በቁጥጥር ስር ከዋሉት መካከል በስራ ማቆም አድማው ላይ ያልተሳተፉት ፓቶሎጂስት ዶክተር ማህሌት ጎሹ እንደሚገኙ ድርጅቱ ገልጿል። ዶክተር ማህሌት በቅርቡ በቢቢሲ ፖድካስት ላይ ቀርባም ተሞክሮ ማካፍሏን ተከትሎ ከቀናት በኋላ በቁጥጥር ስር መዋላ ተገልጿል። አምነስቲ በአሁኑ ወቅት በአዲስ አበባ ፖሊስ ኮሚሽን ዋና መስሪያ ቤት ውስጥ ታስረው ከሚገኙ ቢያንስ 20 ከሚሆኑ የጤና ባለሙያዎች መካከል አንዷ መሆኗን አምነስቲ በመግለጫው ገልጿል። አዲስ አይነት የኮንዶሚኒየም የቤት ልማት ፕሮግራም ይፋ ተደረገም በአዲስ አበባ ከተማ አስተዳደር አዲስ አይነት የጋራ መኖሪያ ቤት ግንባታ መርሃ ግብር ይፋ ተደርጓል። 275 በተሰኘው በዚህ የልማት ፕሮግራም በከተማ አስተዳደር ውስጥ የሚገኙ የመንግስት ሰራተኞች ብቻ ተጠቃሚ የሚሆኑበት ነው ተብሏል። ከዚህ ቀደም በ1997 ዓ ም በ1090 እና በ2080 እንዲሁም በ 2005 ዓ ም ደግሞ በ40/60 እና በ20/80 የቤት ልማት ፕሮግራሞች ነዋሪዎችን የኮንዶሚኒየም ተጠቃሚ ለማድረግ መዝግቦ ማዳረስ ያልቻለው የአዲስ አበባ ከተማ አስተዳደር አሁን ደግሞ በአዲስ ቤት ልማት ፕሮግራም መጥቻለሁ ሲል አስታውቋል የከተማ አስተዳደሩ በመዲናዋ የሚገኘውን የቤት ጥረት ለመፍታት በዜጎች የሚቀርበውን የመኖሪያ ቤት ችግር ለመቅረፍ የተለያዩ ስልቶችን እየተከተለ ሲሆን ሰሞኑን ደግሞ ከንግድ ባንክ ጋር በመሆን ለመንግስት ሰራተኞች የምስራች አሰምቷል። በአዲስ አበባ ከተማ የሚገኙ የመንግስት ሰራተኞችን የቤት ባለቤት ለማድረግ የሚያስችል የውል ስምምነት ተፈርሟል። ስምምነቱን የተፈራረሙት የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮና የኢትዮጵያ ንግድ ባንክ ናቸው። በዚሁ መሰረትም ስምምነቱ መምህራንን ጨምሮ በከተማ የሚገኙ የመንግስት ሰራተኞችን የቤት ተጠቃሚ

ስምምነቱ በአነስተኛ የወለድ መጠን በ2575 የብድር መርሃ ግብር የሚከናወን ነው ተብሏል። ቀደም ሲል ተደራጅተው በመጠባበቅ ላይ የነበሩ ቤት ፈላጊ መምህራን በመርሃ ግብሩ ቅድሚያ እንደሚሰጣቸውም ተገልጿል። የኢትዮጵያ ንግድ ባንክ በከተማ አስተዳደሩ ለሚገኙ ቤት ፈላጊ ሰራተኞች በዝቅተኛ የወለድ መጠንና በ20 ዓመት የሚከፈል ብድር ማመቻቸቱን አስታውቋል። በከተማዋ የሚገኙ ከ40ሺህ በላይ የመንግሥት ሰራተኞችን ተደራሽ ለማድረግ መታቀዱ ተዘግቧል። የቀድሞ የኮንዶሚኒየም ተመዝጋቢዎችን በ70/30 መዝግቦ መዝግበው በማኅበር አደራጅ ሰራተኞች ያለው ከተማ አስተዳደሩ ከመንግስት ሰራተኞች ይነሳል ብሎ ያሰበውን አመጽ በአጭሩ ለመቅጨት አዲስ የቤት ልማት ፕሮግራም ይፋ አድርጓል ነው የተባለው። የከተማ አስተዳደሩ የሙራ ቤት ጥያቄዎችን መመለስ ከጀመረ አይቀር ተመዝግበው ከሁለት አስርት አመታት በላይ እና ከ13 አመታት በላይ እየጠበቁ የሚገኙትን የኮንዶሚኒየም ተመዝጋቢዎች ጥያቄ በፍጥነት እንዲመልስም አስተያየት ሰጪዎች አሳስበዋል። በህዝብ ትራንስፖርት ላይ የሚደረገው ጾታዊ ትንኮሳ አሳሳቢ መሆኑ ተገለጸ። በህዝብ ትራንስፖርት ውስጥ በሴቶች ላይ የሚፈጸመውን ጾታዊ ትንኮሳ ለመከላከል የሚያስችል አዲስ አዋጅ ሊጸድቅ መሆኑ ተገልጿል። በህዝብ አመላለሻ ትራንስፖርት ውስጥ በሴቶች ላይ የሚደርሰውን ጾታዊ ትንኮሳ ለመከላከል የሚያስችል አዲስ አዋጅ ሊጸድቅ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሚኒስቴር መስሪያ ቤቱ ቤት የሴቶች መብት ጥበቃና ምላሽ መሪ ስራ አስፈጻሚ ተወካይ ዘካሪያስ ደሳለኝ እንደገለጹት ባለፈው በጀት ዓመት በተካሄደ የዳሰሳ ጥናት በዘርፉ ክፍተቶ ሴቶች በመስተዋላቸው አዲስ የህግ ማዕቀፍ እንደሚያስፈልግ ከስምምነት ላይ ተደርሷል። የሴቶችን ፆታዊ ጥቃት ለመከላከል በርካታ ስራዎች እየተሰሩ መሆኑን ያስታውሱት ስራ አስፈጻሚው በተለይ በህዝብ ማመላለሻ ትራንስፖርት ላይ ፆታዊ ጥቃት የሚፈጽሙ አጥፊዎችን የሚቀጣ ህግ እንደሚያስፈልግ ተናግረዋል። ጥቃቱ የሚፈጸመው በሴቶች ላይ ብቻ ሳይሆን በወንዶችም ላይ ነው ያሉት መሪ ስራ አስፈጻሚው ድርጊቱ ከስነምግባርም ሆነ ከእሴት ያፈነገጠ በመሆኑ የድርጊቱ ፈፃሚዎች ላይ ቅጣት እንዲጣል በደል የደረሰባቸው ሰዎች በፌዴራል ደረጃ የተቋቋመው ግብረ ኃይል መክሰስ እና መጠቆም ይጠበቅባቸዋል ሲሉ ተናግረዋል። ማንኛውም ሰው በህዝብ ትራንስፖርት አካባቢ ደህንነቱ የተጠበቀ እንዲሆን እየተሰራ ቢሆንም እንደዚህ አይነት ትንኮሳ የሚደርስባቸው ሴቶች ጉዳዩን ለሚመለከተው አካል አለመናገራቸው ቁጥጥሩን ወይም የመከላከል ስራውን ከባድ እንዳደረገውም መሪ ስራ አስፈጻሚው አስታውቀዋል። በየጊዜው የሚወጡት ህጎች፣ አዋጆች እና ፖሊሲዎች በትምህርት ቤት በትራንስፖርት እና በየመስሪያ ቤቱ የሴቶችን ጾታዊ ትንኮሳ ለመከላከል እና ለማስቀረት የሚያግዙ ህጎች ስለመኖራቸው የገለጹም ሲሆን ህገ መንግስቱም ቢሆን ድርጊቱን በጽኑ እንደሚያወግዘው አክለዋል። ጥቃቱን ለመከላከል የሚወጡ ህጎችን ተግባራዊ ማድረግና የህብረተሰቡ ተሳትፎ ወሳኝ ሚና መሆኑንም ጨምረው ተናግረዋል። የእያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን ከ575 ዶላር በላይ መድረሱ ተነገረም። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን 575.6 ዶላር መድረሱን የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት ገልጿል። አሶሲዬሽኑ የሀገሪቱ ከ21 እስከ 23 የኢኮኖሚ አፈጻጸም አስመልክቶ ግንቦት 14 ቀን 2017 ዓ.ም ተመረተ ባወጣው ሪፖርት ኢትዮጵያ እንደ ኤሮፒያን አቆጣጠር እስከ 23 ድረስ ያለባት የብድር መጠን 62.5 ቢሊዮን ዶላር መድረሱንና እያንዳንዱ ኢትዮጵያዊ የተጠቀሰው መጠን የውጭ ዕዳ እንዳለበት ጠቁሟል። የብድር ጫናው እንዲበዛ ካደረጉ ምክንያቶች መሃል የመንግስት ወጪ አስተዳደር አቅም ማነስ፣ የፕሮጀክቶች አፈጻጸም ደካማነት፣ ኢኮኖሚውን ሊደግፉ የሚችሉ ፕሮጀክቶችን አለማስፋት አስፋት የውጭ ንግድ መቀዛቀዝ እና የማምረት አቅም እየቀነሰ መምጣት ዋነኞቹ እንደሆኑ በሪፖርቱ ተጠቅሷል። ገንዘብ ለማውጣት በአልጋ ላይ የተኙትን አዛውንት ከነ አልጋቸው ያስመጣው ባንክ ተተጨ ገንዘብ ለማውጣት የ96 ዓመቱን አዛውንት በአልጋ ላይ ሆነው እንዲመጡ ያደረገው ባንክ ክፉኛ ተተችቷል። አንድ የሜክሲኮ ባንክ የ96 ዓመቷ አዛውንት የአልጋ ቁራኛ የሆነች ሴት የጡረታዋን ገንዘብ ለመልቀቅ ማንነቷን ለማረጋገጥ ወደ ባንኩ ቅርንጫፍ በአካል እንድትመጣ ከጠየቀ በኋላም ክፉኛ ተተችቷል። አንዲት አረጋዊ ሴት በሜክሲኮ ወደሚገኘው የቢቢቫ ባንክ ቅርንጫፍ በአምቡላንስ አልጋ እንድትመጣ ሲደረግ የሚያሳዩ ፎቶዎችና የቪዲዮ ክሊፖች በሜክሲኮ ማህበራዊ ሚዲያ ተጠቃሚዎች ዘንድ ቁጣ እንቀስቅሷል። የ96 ዓመቷ ፊዴል ያ ካዝኬዝ በእድሜ መግፋትና በተለያዩ በሽታዎች መንቀሳቀስ አይችሉም። ነገር ግን ልጃቸው ማንነታቸውን ለማረጋገጥ አስፈላጊውን ወረቀት ለባንኩ ለማቅረብ ቢሞክርም ለስድስት ወራት ያህል የጡረታ ክፍያ እንዳታገኝ ያደረጋትን የባዮሜትሪክ መዝገባ ችግር ለማስተካከል በአካባቢው ወደሚገኝ ቅርንጫፍ መቅረብ ነበረባቸው። ሁሉንም ነገር አስገብተናል፣ ለአብነትም ይፋዊ ሰነዶች፣ የውክልና ስልጣንና የህግ ወኪሏ፣ ነገር ግን በአካል እንድትመጣ ጠይቀዋታል ሲል የሴትዮዋ ልጅ ጊልቤርቶ አያላ ተናግሯል። የባንኩ ቅርንጫፍ ስራ አስኪያጅ የጡረታ ክፍያ እንደተቋረጠና ክፍያውን እንደገና ለማስጀመር ተጨማሪ መስፈርቶች ማሟላት እንዳለብን ነግረውናል ሲል ተነግሯል። ከቢሮ ወደ ቢሮ እየዞር ነበር ስትል የሴትዮዋ ሴት ልጅ ኤርኔሲያ አክላ ተናግራለች። እናቴ ዘጠና ስድስት ዓመቷ እንደሆነች እየተመለከቱ የፊት ገጽታዋ ከቀደመው መዝገብ ጋር እንደማይዛመድ ይነግሩናል። በእርግጥ እሷ በአካል ተለውጣለች፣ ግን በአስርተ ዓመታት ውስጥ የማይለወጥ ማን አለ ስትል ጠይቃለች። ብዙዎች ባንኩ ርኅራ የጎደለውና የአረጋውያንን መብት የጣሰ ነው ሲሉም ከሰውታል።